ስለማያዋጣን ነው። ወደ ፊፋ መስመሩ ትክክል ስላለ ነው ማለት ስለዚህ፣ የፍርድ ቤት ውሳኔን እስከሚያነሱ ድረስ ደግሞ መጠበቅ ግዴታ ነው። ብዙ ብዙዎቹ በዚህ ዙሪያ ስለሚመላለሱ ማለት ነው። ፋደኛ ከሆኑ ይቀጣሉ። የፋይናንስ ስርዓቱ የክለቦቹ በክለቦቹ ወጦ በሊጉ ወጦ በኛ የጸደቀው በተገኘበት ሰዓት እርምጃ ይወሰድበታል። ወሰደበት ስለዚህ ለዚህ ነው በተገኙበት ሰዓት እርምጃ ተወሰደ። እነኚህ ደግሞ በዚህ ውድድር አመት ውስጥ የሚያመጣው ለውጥ ስላለ ነው። ትልቁ ነገር አሁን እናንተ እንደምትሉት እነኚህ ክለቦች ወደ ፍርድ ቤት ሂዶ በፍርድ ቤት በአሳግዱ ኖሮ እኮ የነጥብ ቅነሳ አይመጣም። ከመቀሌ ለምን ነጥብ አልተቀነሰ? ከተቀጡት አራቱ ክለቦች ብቸኛውን ሕግና ስርዓቱን ተከትለው ወደ ካስ ያመለከተው መቀሌ ከነማ ነው። ስለዚህ ለምንድን ነው ያልተቀነሰው? ከዚህ የነጥብ ቅነሳን የይግባኝ ሰሚ ኮሚቴ ሆነ የዲሲፕሊን ኮሚቴ ስላላስተላለፈው ማለት ነው። አሁን ያንጠሳችሁ ተጫዋች አጫውታችኋል ነው የታየው። በዚህ አንግል ይህንን ማየት ያስፈልጋል። በተደረሰባቸው እርምጃ ይወሰዳል። ነገር ግን ደግሞ በዚሁ አመት ውስጥ ተጣርቶ ማለቅ ሲገባው የአንዱን መርመሪያ አንዱን የምትተውበት ምን ምክንያት የለም። ሰው ኤግዞስቲቭ ሌሱን የሚሄዱበት አለ። እንዳነሳችሁት ማጣራቱ ያልቀጠለበትንም በዚህ የመለስ ይመስለኛል። በአራት ወሩ ውስጥ በምን በሌላ ሶስተኛ ወገን እጅ የነበረው ከዛ ስገኝ በተመሳሳይ በዚህ ውድድር፣ በሚመጣ ውድድር አመትም ቢሆን ቢገኝባቸው ተጫዋቹን አቁሞት በተመሳሳይ ስራ ካሰለፉ ፎርፌ ነው። አለዛ የገንዘብ ቅጣቱ ያስቀመጡት የገንዘብ ቅጣት ይቀጥላል። ኦፍኮርስ፣ እንደነገርኳችሁ የሚስተካከሉ ደንቡ እንደገና የሚታይ ነገር ጀምሮበት መዘንጋትም ደግሞ የለባቸውም። ለመጀመሪያ ጊዜ የወጣ ደንብ ነው። ብዙ እንደዚህ ጥርት ብሎ በአንድ ጊዜ ላይ ይወጣ ይችላል። በሂደት በስራ ውስጥ እየታረመ ነው የሚል ተስማምተው ያወጡት ነገር ቢሆንም የራሱ ደግሞ ክፍተት ይኖረዋል። ያን እያስተካከሉ መሄድ ያስፈልጋል። እ እነኚህ ከውሳኔ በኋላ የተደረጉት ጨዋታዎች ይሰረዛሉ ወይ? ኦሬዲ እኮ ከውሳኔው በኋላ የተደረጉ ጨዋታዎች ናቸው የተሰሩት። ስላጫወቱ አታጫወት ልጁን አታስገባ ተብሎ ስላሉ ነው። እሱ የተረጎም ነው። የይግባኝ ሰሚ ኮሚቴ የወሰነውን ውሳኔ የተረጎምነው እሱ ነው። ኮኮር ጎላ ጊዜ ማን ይሆናል። ይጉ በሚያወጣውን ሰበት የሚቀመጥ ያለ አሁን ማ ወደ ታች ደረጃቸውን ማስተካከል ሲጀምር ሊጉ በዛ መሰረት የሚያስቀምጥ ይሆናል። በፎርፌ ተሸናፊ የሆነውን ቡድን ሽን ኮከብ ጉባል አግብ ይሆናል ብሎ አያስቀምጥም። ያ የሊጉ ስራ ነው የሚሆነው። የፊፋን ደብዳቤ በተመለከተ አንድ አንድ ምስተር ልንገራል። ይህን ደብዳቤ ፖስት ብናደርግ ቅጣት አለው፣ ሬጉሌሽን አለው፣ ህግ አለው ይህም ፖስት የማድረግ ደግሞ ግዴታ የለብንም። በሚመለከታቸው አካል ቁጥር ጠቅሰን ደብዳቤው ምን እንደሚል አንብበንላቸዋል። ስለዚህ የመስሪያ ቤት ደብዳቤ በተለይ የፊፋ ማህተም ያለበትን ደብዳቤ ፖስት ስታደርግ ፌዴሬሽኑ ላይ የሚያመጣው ጣጣ አለ። እዚህ እንደምታውቁት ያለውን የሶሻል ሚዲያ መሯሯጥን ታውቃላችሁ። ሰው ደብዳቤ ለተቋሙ ጽፎ ለፌዴሬሽኑ ጽፎ ኢሚዲየትሊ፣ የደጋፊውን በአማንነት ለማግኘት ፌስቡክ ላይ ፖስት ያደርጉ። ስለዚህ ጉዳዩ ለሚመለከታቸው አካላት ቁጥር ጠቅሰን ማየት እንፈልጋለን ብሎ መጠን ቃል በቃል ቁጭ አድርገን አንብበንላቸዋል። ተቋሙ እየመራ ለምን በዚህ ደረጃ ጥርጣሪ ከፊፋ አልመጣም ለማለት ነው። ለምንድን ነው የምናሳውቅ፣ ባለቤቱ የሚመለከተው እናሳውቀ። አላየውም አላወቁም አልደረሰኝም የሚል አካል ካለ እነኚህ ከሚመለከታቸው አካል ይላል። እዛ ተክስተን ትራንስፓረንት ነን። ዋንጫዎቹ በአንድ ዓመት ውስጥ ሁለት ቦታ ይረገጡበት ጥፋተኛ ክለብ ስለሆነ አታ አስገባ ተብሎ ልጅ አስገብቶ ባይጫወት ኖሮ እዚህ ጣጣ ውስጥ ማን አይገባም? እሱ ነው ያለው ነገር። ቅጣቱ እንደምትሉት ሄዶ ያመቻቻችው ነው እንደው አድርግ ያለው ደግሞ የሚል አይነት አቂመ ብስነትን እንደምትሉት አይደለም። ኢንዱስትሪውን ደግሞ ማየት ያስፈል ነጌ፣ እነኛ አስራ አራቱ ክለቦች ጋር ተፋት 1 ሁለቱ 3 ላይ ብገኝ ዛሬውን የምጠይቁትን መልስ የምታገኙ ነው። አዲስ ነው፣ በየደረጃው ነው የሚሄድበት ያለው። ኦፍኮርስ አንዱ ፌዴሬሽን የወሰነውን ውሳኔ ጠብቆ የፌዴሬሽን አይወስንም፣ እንደ ነገሮች እንዳጋጠሙ ነው ትሪት እንጂ ኤክስፒሪየንስ እየወሰድክ አይደለም የምትሄደው። እና አራቱ ብቻ ላይ ለምን እንደተሰጠም በተደጋጋሚ አንስቻለሁ። ቁጥር ስጨመር ብዙዎቻችሁ እንደምታነሱት የፋሲሊቲ ጉዳይ ፌዴሬሽኑ ይደጉማል ወይ? ፌዴሬሽን እኮ ስቋቋም የተቋቋመበት ዓላማ አለ። በዚህ መተዳደሪያ ደንብ የኢትዮጵያ እግር ኳስ ፌዴሬሽን ስቋቋም ዓላማዎቹ አስቀምጦ አዘርቱ ለምን ዓላማ እንደተቋቋመ ከተቋቋመበት ዓላማ ውጭ አይሰራም ተቋም። ስለዚህ ወርዶ ክለብን አያ ክለብ ስላደረስኩ ይህን ጉዳይ ነው ይሸፍንላለ የሚልበት እንትን ለማጣፈት አላደርግም። አይደረግም። ከተቋሙ ዓላማ ውጭ አይሄድም። ኦፍኮርስ ሀገሪቱ ውስጥ የመሰረተ ልማት ችግር አለ። አሁን ባሉበት በብል አድርገው አንድ ቦታ በሚያጫውቱበትም ወቅት ትሬኒንግ የመስራት ችግር እንዳለ አውቃለሁ። የምታነሱት ኮንሰርን ይገባኛል፣ ግን በዚሁ ይቀጥላል ማለት አይደለም። እየተነጋገርን ነው። በምን መልኩ መሄድ አለበት የሚለው እየተነጋገርን ነው። ኦሎፍ ዘሰደን ኮቪድ ስመጣ ነው ይሄ ሁኔታ። የኮቪድ ኤግዚት ስትራቴጂ ተብሎ የተሰራው እዛው ቀረ። ሆም ኤንድ አዌይ የማታደርግባቸው ቦታዎች አሉ? አሁን ባለው ተጨባጭ ሁኔታ ለመጠየቅ ብቻ ሳይሆን እናንተም መልስ ልትሰጡ የምትችሉበት ሆመን ዳዊ ልታካሄድባቸው ማትችልባቸው ቦታዎች አሉ። ስለዚህ ይሄንን ከሊጉ ጋር ተነጋግረን መብት ያገኛል። ለምሳሌ በኢትዮጵያ በስራ አስፈጻሚ ኮሚቴው አሁን ታች ባሉ ሊጎች ላይ የተወሰነው የአንድ ቦታ መቀመጡ ይቀራል። እንደ ሳምፕል ሜዳዎች ይመረጣሉ። ቲሞች የሚቀርባቸውን ሜዳ መርጦ ኤክሰፕሽናል የሚሆኑ አካባቢዎች አሉ። መንቀሳቀስ ለአሁኑ ሴቭ ያልሆኑ ቦታው ነገር ግን በዛ ደረጃ ኦሜንዳዊ ከቤታቸው ተመላልሶ የሚጫወቱበትን ሁኔታ እያመቻቸን ነው። ያለ የኛውን ኤክስፒሪየንስ ወደ ሊጉም አምጥቶ እንዲያዩ የተደረገ ማለት እና ያለውን ይሄን ነው። ክለቦቹ ጥፋተኛ እንደሆኑ ማመን አለማመን ሳይመረመሩ ነው፣ እንዴት ጥፋተኛ ናቸው? ለዚህ ነው መታየት አለባቸው። ጉዳይ የሚመለከታቸው አካላት ጋር እየሰራን ከኮሚሽነር ጀነራል ከፌደራል ፖሊስ የድጋፍ ደብዳቤዎች ተሰጥተውናል። የፋይናንስ ደህንነቱ ድርሻውን እንደሚወጣ አረጋግጦልናል። ስለዚህ ያስቀጥል። ይህ የተጣራ መልስ የሚያገኝ ነው የሚሆነው። በቀጣይ ወደ 22 እነዚህ እንትኖች የግል ስሜት ባይሆኑ መልካም።